በስደት ትችላለህ። በስደት ግን የምትችለው እንዴት መሰለህ፣ አሁን ለምሳሌ ኢሮፕ ውስጥ አለ። ኢሮፕ ውስጥ ግን አሳይለም ሲከር ስለዚህ፣ ጠይቀህ ኢሮፕ ውስጥ ሪፊውስ ከተደረግ ሪጀክት ከተደረግ፣ ካናዳ ሆነ አሜሪካ አፕላይ ማለት ትችላለህ። ያም ደግሞ የሚሆነው ምንድን ነው፣ ለምሳሌ ካናዳ ውስጥ አፕላይ የምታደርገው በቸርች ስፖንሰርሽፕ ነው፣ ወይንም ደግሞ ሰሀ ይሄ አግሪመንት ሆልደር በሚለው በዛ ልትደረግ ይችላለ። የሪጀክት ወረቀት እዛ ደግሞ ቸርቾች ኢንቪቴሽን የከላኩል ነው ስፖንሰር የሚያደርጉ ከሆነ በዛ ትችላለ። ከዛ ውጭ ግን መኖሪያ ፍቃድ ሊኖር ይገባል። ዜጋ ስትሆን ከዛ በኋላ ለቪዚት መምጣት ትችላለ። ነገር ግን እንደዛ ሁነ ገብተ ዜጋ እስከምትሆን ድረስ ብዙ አመት ይወስዳል። ከዛ በፊት ግን ወደ ኢሮፕ አሚን ወደ ካናዳ አሜሪካ ማሰብ ከኤሮፕ በጣም ከባድ ስለሆነ ከኤሮፕ ወደ ካናዳ ከሳህና ከ ከቸርቹ ውጪ ማንም ሰው መሞከር አይችልም። ሪፊውጂ የሆነ በስደት ያለ ሰው ያለቻል መሞከር ያለበት። ሌላ የሚሞክርበት መንገድ አለ። አንደኛው የሚሞክሩት ካናዳ መንገድ ምንድን ነው? ስደተኛው ከኤሮፕ ብቻ ሳይሆን ከአፍሪካም ውስጥ ያለው ስደተኛ ኢኮኖሚክ ሞባሊቲ ፓይለት ፕሮግራም ይባላል። ይሄ ኢኮኖሚክ ሞባሊቲ ፓይለት ፕሮግራም የሚባለው ምንድን ነው? ለስኪል ወርከር ለሆኑት ነው። የተማሩ ሰዎች ከሆኑ ሪፊውጂም ቢሆኑ በዛ አመልክተው ወደ ካናዳ መምጣት ይችላሉ። እሱን ሰርች ማድረግ ይችላሉ። ኢኮኖሚክ ሞባሊቲ ፓይለት ፕሮግራም የሚል አለ። በዛ አመልክተው ከአፍሪካም ከኤሮፕን ስደተኛ የሆነ ሰው መውጣት ይችላል ስለሱ አላወራ ነበረ ወደዛ የመጣዎች ኤምፒፒ የሚሏት ወይንም ኢኮሚኒቲ ኢኮኖሚክ ሞቢሊቲ ፓስ ፓይለት መሰለኝ ኢኮኖሚክ ሞቢሊቲ ፓስ ፓይለት እሱ አይ ቲንክ ከአምስት ዓመት ከአራት አመት በፊት ነው የካናዳ መንግስት አናውን ሲያደርገው እሱም ነገር በስደት ያሉ ሰዎች ቢጠቀሙት ምን ያህል ታማኝነት አለው እዛ ዌብሳይቱ ላይ እንዳየሁት በስድስት ወር አንድ ድርጅት አክሴፕት ካደረገ ጆብ ኦፈር ካገኘ በስድስት ወር ጊዜ ውስጥ ሁሉን ነገር ሪሴትል ያደርግለታል ወደ ካናዳ እንዲመጣ ይላልና፣ በእንደዚህ የገባ ሰው ወይም በስኪል ወርከር የመጣ ሰው ወይንም ደግሞ እንዴት ነው ይሄ ነገር ታማኝነት አለው ወይ? በዚህ የገባ ኢትዮጵያዊም ሆነ ኤርትራዊ አላውቅም፣ ግን የሌሎች ዜጎችን አውቃለሁ። ስለዚህ ይሄ ምንድን ነው የሚወጣ ከሚከፈለው ገንዘብ የለም። ምንም አይነት ገንዘብ አይከፍልም ስደተኛው። ምንም የሚከፍለው ገንዘብ የለም። ኦንላይን ነው የምትገባው፣ ሲስተም ውስጥ ነው የምትገባው። ያለን ዶክሜንት ታስገባለህ። በዛ መሰረት ነው አፕላይ ታደርጋለህ። ስራ ጆብ ኦፈር የምታገኝ ከሆነ እዛ የሚፈልጉ ልህ ድርጅቶች አሉ፣ ሊንክ አለ። እነሱ ጋር ኮሚኒኬት ታደርጋለህ። በዛ መሰረት ነው እና እስካሁን አበሻ የሞከረ የሞከረ ይኖራል፣ ግን የመጣ ሰው እስካሁን አላየው፣ ግን ሲስተሙ ግን ደስ ዘርጋ አለ። አይ በጣም ጥሩ ስለዚህ እነዚህ እነዚህ አሁን ወደ ካናዳ መግቢያ መንገዶች ወይ በስደተኛ ወይ በቪዚቲንግ ወይ በትምህርት ውስጥ በደንብ በምንድነው አንድ ሰው ጥሩ ነው አሁን ይሄ ምንድነው ይሄ ለምሳሌ ይሄ how to migrate to easily to Canada easily እንዴት ወደ ካናዳ የምንገባባቸው መንገዶች ብሎ የተቀመጡ አሉ። በቀላሉ ወደ ካናዳ እንዴት ነው የምንገባው የሚለው አንደኛው የፋሚሊ ስፖንሰርሽፕ ነው በፋሚሊ ስፖንሰርሽፕ ፋሚሊ ስፖንሰርሽፕ ስንል ምንድን ነው? በዚህ በስፖንስ የፓርትነር ወይንም ደግሞ በልጆች ማለት ነው። ለምሳሌ በጋብቻ ተጋብቶ ያለ ሰው ወይ ባር ወይ ሚስት ቀድማ ሄደች ከሆነ በጋብቻ ወይንም ደግሞ እጮኛ ካለው መጥቶ አግብቶ በፓርትነር ልጆች ደግሞ ጥሎ ሄዶ ከሆነ እሱ ነው አንደኛው። ሌላው ደግሞ በፓረንት ነው። ፓረንት ካለ ወይ ግራንድ ፓረንት እናት ካለ እናት አያትና የወንድ አያትና የሴት አያት ካለ እዛ ካናዳ ያለው ሰው መውሰድ ይችላል ማለት ነው። ሌላው ደግሞ ይሄ አዘር ሪላቲቭስ አንደር ስፔሲፊክ ሰርከምስታንስ ነው። ለምሳሌ እኔ ካናዳ ስንሆን ቤተሰብ ባይኖረኝ እና እዛ እናት አባት እዛ ካናዳ ባይኖረኝ ይህት ወንድም ባይኖረኝ ሎንሊ ከኔዲያን ይባላል፣ የብቸኛ ከኔዲያን ነው። ስለዚህ ያ ደግሞ በጣም ፈጣን ነው። ስፖንሰር አድርጌ መውሰድ ይችላል ነው ሌላው ኢዚ የሚባለው ደግሞ ምንድን ነው? ይሄ ፕሮፌሽናል ሎሚኒ ፕሮግራም ነው፣ የፒኤንፒ ነው። ፕሮፌሽናል ሎሚኒ ፕሮግራም የሚባለው ምንድን ነው? በፕሮቬንስ እና በቴሪቶሪ ነው። ካናዳ ሁለት አይነት ነገር ያላት ፕሮቬንስ አላት፣ ቶሪተሪ አላት። ለምሳሌ ኢትዮጵያ አስር ክፍለ ሀገር ነው፣ አስራ አራት ክፍለ ሀገር እንደሚባለው ማለት ነው በፊት። ካናዳ ደግሞ አስር ፕሮቬንስ አላት፣ ሶስት ቴሪቶሪዎች አሏት። ስለዚህ በዚህ ይሄ ደግሞ ምንድን ነው? ይሄ ኤኦአይ የሚባል አለ ኤክስፕሬሽን ኦፍ ኢንትረስት የሚባል ነው ወይም ደግሞ ኮምፕሊት አፕሊኬሽን ነው። ስለዚህ በእነዚህ በፕሮቪንሶች ወይንም ደግሞ በቴሪተሪዎች ስኪል ወርከር ከሆንክ ታመለክታለህ። እያንዳንዱ ፕሮቪንስ ወይንም ደግሞ እያንዳንዱ ቴሪቶሪ ደግሞ የራሱ የሆነ ዩኒክ የራሱ ሪኳየርመንት አለው። ስለዚህ ኦንታሪዮ ለምሳሌ ከፕሮቪንስ አንዱ ኦንታሪዮ ነው። ኦንታሪዮ ላይ ላመለክት ይችላለሁ። እንደዚህ አይነት ሰው ነኝ ስለዚህ እንደዚህ አይነት ትምህርት አለኝ እንደዚህ እንደዚህ ነው ብሎ ምን ብሎ ማመልከት በፕሮቬንሽል ኖሚኒ ፕሮግራም በሚለው በዚህ ሊያመለክት ይችላል ማለት ነው። ሌላው ደግሞ ኤክስፕረስ ኢንትሪ ሲስተም የሚባል አለ። ይሄ ኤክስፕረስ ኢንትሪ ሲስተም ደግሞ ምንድን ነው? ይሄ ኦንላይን ኦንላይን ሲስተም ኤክስፕረስ ኢንትሪ ሲስተም ኦንላይን ሲስተም ነው። በእሱም መጠቀም ይቻላል ማለት ነው። እነዚህ ምንድን ናቸው? የኤክስፕረስ ኢንትሪ ሲስተም በዚህ በፌዴራል ስኪል ወርከር እንደገና በፌደራል ትሬድ ወርከር እንደገና ደግሞ ካናዲያን ኤክስፕሬስ የሚባላለ ስድስት ፋክተሮች አሉት። ይሄ ኤክስፕሬስ ንትሪ ለምሳሌ ስድስት ፋክተሮች ምንድነው? አንደኛው ኤጅ ነው የሚጠይቀው ኤዱኬሽን ነው የሚጠይቀው ላንጉጅ ይጠይቃል፣ ወርክ ኤክስፕሪያንስ ይጠይቃል። ወደ ስድስት ነገሮች አሉ። እነዚህን የምታሟላ ከሆነ በዚህ በወርክ ኤክስፕሪያንስ መሄድ ይቻላል ማለት ነው። ለስኪል ወርከር ነው ይኸኛው፣ ምስኪል የሚያገለግለው ማለት ነው። ኤል ኤም አይ የሚባል ደግሞ አለ። ኤል ኤም አይ ደግሞ ምንድን ነው? ለምሳሌ እኔ የሀበሻ ሬስቶራንት ቢኖረኝ አንተን መቅጠር ብፈልግ፣ እዮኤልን መቅጠር እፈልጋለሁ እና እዮኤልን መቅጠር እፈልጋለሁ እና ለአንተ ለካናዳ ገቨርንመንት ጋር እመለክታለሁ። ካናዳ ገቨርንመንት ይፈቅድልኛል። ሲፈቅድልኝ ለአንተ ወርክ ፈሪ ወርክ ፐርሚት ትልክልሃለው በዛ መሰረት ትመጣለህ ይሄ ፋስቱ ለምሳሌ ቢዝነስ ያለው ቤተሰብ ካለ ካናዳ ውስጥ በዛ መምጣት ይችላል በኤልኤምአይ የሚባል ሌበር ማርኬት ኢምፓክት አሰስመንት የሚባል እና እነዚህ ቀላል የሚባሉ ነገሮች ናቸው በቱሪስት ቪዛ ለመምጣት የተለያየ አገር የዞረ መሆን አለበት ዩሮፕን ምናምን ካለ ኢንቪቴሽን መምጣት የሚፈልግ ሰው ካለ ኢንቪቴሽን መሄድ ካናዳ የሚፈልግ ሰው ብዙ ትራቭል ያደረገ ሰው ከሆነ በሆቴል ቡኪንግ መምጣት ይችላል። ነገር ግን ሚኒመም ትራቭል ያለው ከሆነ ግን በምን መምጣት ይችላል? በኢንቪቴሽን። ኢንቪቴሽን ይላክለታል ከካናዳ፣ ወይም ደግሞ ኢቨንቶች ይኖራሉ፣ ወይም ደግሞ ኮንፈረንስ ይኖራል። ያ እንደ ኢንቪቴሽን ይቆጠራል። ነገር ግን እዚህ ቤተሰብ ሊኖረው ይገባል። ምክንያቱም ልጅ ካለው ተመልሶ ይመጣል። ትዳር ካለው ተመልሶ ይመጣል። መኪና ካለው ተመልሶ ይመጣል። ሊብሬ ካለው ተመልሶ ይመጣል። አክሲዮን ካለው ተመልሶ ይመጣል። ባንክ ስቴትመንት፣ ጥሩ ባንክ ስቴትመንት ካለው ተመልሶ ይመጣል። በር ሰርቲፊኬት ያስፈልጋል። ሜሪ ሰርቲፊኬት ያስፈልጋል። ትራቭል ሂስትሪ ያስፈልገዋል። እነዚህ እነዚህ ካሉ ተጨማሪ ብለው ከኢንቪቴሽኑ ጋር በቪዚት ቪዛ ወደ ካናዳ አይ በጣም አሪፍ። በደንብ ደግሞ ሰፋ አድርገህ ሰፋ አድርገህ ነው በምን መልኩ መምጣት ይችላል የሚለው በደንብ ያዳመጡ። እዚህ ዩቲዩብ ላይ ስለሚቀመጥ ሰዎች ዩቲዩብ ላይ ማዳመጥ ይችላሉ። በነገራችን ላይ መቶ ሰባት ሰዎች አላችሁ። አይ ቲንክ ደሬ ሚዲያ ካናዳ እና ዩቲዩብ ቻናል፣ የዩቲዩብ ቻናል ደሬ ሚዲያ እሱን አሁን አላችሁም ገብታችሁ ደሬ ካናዳ ሚዲያ ደሬ ካናዳ ሚዲያ የሚል ዩትዩብ ቻናል ላይ ዩትዩብ ገብታችሁ ሁላችሁም ሰብስክራይብ እንድታደርጉ። ይሄ ደግሞ ጨዋታ ዞን የሚል እንደዚ አይነት ነገሮችን መረጃዎችን ማመጣበት አዲስ፣ ከሱ ጋር ተያይዞ እንደዚህ ከኢሚግሬሽን ወይን ማንኛውም መረጃዎች ጋር ተያይዞ ማመጣበት ነው። ሰብስክራይብ አድርጉ ሁላችሁም ብዬ ላለው። ዩትዩብ ላይ ግን ሳየው እንዳረሳው ብዬ ነው ዩትዩብ ላይ ሳየው አንዳንድ በጣም ኢንተረስቲንግ የሆኑ ስቶሪዎች አዩ። ከስራ ውጪ የጠፉ ሰዎችን ማገናኘት ስለሱ ትንሽ ሰፋት ታደረግልኝ ያለ ምንድን ነው? ወደፊትስ በቀጣይ በደንብ አስበህበታል ወይ? ሚዲያ ላይም እንዳያዳምጡ ምንድን ነው አላማው? በጣም ጥሩ አሁን እየሰራው ያለው ቅድምም እንደተናገ ተናገርኩት አሁን እየሰራው ያለውት በቱር እና ትራቭል ነው። ይቅርታ የሆነ ስልክ እየረበሸ በጣም ይቅርታ። ቅድም እንደተናገርኩት እየሰራው ያለውት በምንድን ነው? በቱር እና ትራቭል ነው። እና እንደገና ቲኬት ኦፊስ ነው እየሰራው ያለት ኢትዮጵያ ውስጥ ማለት ነው። የኢትዮጵያ ስራ ነው። እንደገና ደግሞ ዩቱብ ጀምር ያለው ደሬ ካናዳ ሚዲያ የሚል ነው። በዚህ በደሬ ካናዳ ሚዲያ ላይ አሁን የጀመርኩት የቶ ምንድን ነው? የጠፉ ሰዎችን ማገናኘት ነው። የጠፉ ሰዎች ኢቤስ ላይ እንደሚያደርጉት ማለት ነው። ብዙ ሰዎች እዛም ወረፋ ስላላቸው የጠፉ ሰዎች ካሉ እነሱን እናገናኛለን። ደግሞ የራሳቸው ታሪክ ያላቸው ሰዎች እነሱንም ለሕዝብ ይጠቅማል የምንል የሚለውን ነገር እየመረጥን እሱን እናቀርባለን።